ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁ በሰላማችሁ በዚህት ይበል። ዛሬ በሌላ ቪዲዮ ተመልሻለሁ። እንደተለመደው የአማርኛ ፊደሎችን ስብስብ ቃላቶችን ቀን በቀን ለጀማሪ ተማሪዎች እየለቀኩ ይገኛለሁ ማለት ነው። እናንተ ትማሩበት ዘንድ ሁሌም ዩቱብ ላይ የምለቀውን ቪዲዮ እየገባችሁ እንድትማሩበት በሚገባችሁ መንገድ በሁለት በሁለት ቃለም በሶስት በሶስት ከዚያ በላይም ባሉ ቃላቶች ትርጉም የሚሰጡ ቃላቶችን በስነስርዓት እያስማማን እናነባለን ማለት ነው። እናንተ ላይክ ሸር እያደረጋችሁ እስከ መጨረሻ ድረስ በመከታተል ዩቱብ ላይ ማወቅ ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስልክ ደውላችሁ ጠይቁኝ፣ በግል እናስጠናለን። ቀጥታ ወደ ንባቡ እገባለሁ። ዛሬ ይዤ የመጣሁ ቪዲዮዬ በሁለት ፊደል በሁለት በሁለት የተመሰረተና በሶስት በአራት ከዚያም በላይ በሆነ በመጀመሪያ በመጀመሪያ ድምፅ ልዩነቱን በሰፊው እናያለን ማለት ነው። እሺ እመልሻለሁ። አነባለሁ። ከመጀመሪያው ጀምሬ በአረንጓዴ የተጻፈውን አነባለሁ። መጀመሪያ መ ተ ሰ ቢ ያ መታሰ ቢ ያ መታሰቢያ ይላል ማለት ነው። መታሰቢያ የሚለው የመፊደል የተታ የሰ መጀመሪያ የበፊደል ቢ ከዚያ ያ አራተኛ በአንድ ላይ መታሰቢያ የሚል ቃል አነበብን ማለት ነው። መታሰቢያ የሚለው ቃል የማን የማን ፊደል ነው? የመ የተ ፊደል የሰ ፊደል እና የበ የየ ፊደል አምስት ፊደሎች ናቸው። እነዚህ የተለያዩ ፊደሎች ትርጉም ያለው መታሰቢያ የሚል ቃል አነበብን ማለት ነው። ይህንን እነዚህ ፊደሎች ድምፃቸውን በስነ ስርዓት በማወቅ ማንበብ ትችላላችሁ። ቀጥሎ ደግሞ አ ለ ም አ ቀ ፍ አለም አቀፍ በአንድ ላይ አለም አቀፍ ይላል ማለት ነው። አለም አቀፍ እነዚህ ፊደሎች ደግሞ የማን የማን ናቸው? የአ ፊደል የለ ፊደል የመ ም የአ ፊደል መጀመሪያ የቀ መጀመሪያ የፈ ፍ ስድስተኛ ይሆናል ማለት ነው። በአንድ ላይ አለም አቀፍ የሚል ቃል ይሰጣን ስንት ፊደሎች ናቸው ስድስት ፊደሎች አንድ ሁለት ሶስት አራት አምስት ስድስት እነዚህ ስድስት የተለያዩ ፊደሎች ትርጉም ያለው አለም አቀፍ የሚል ቃል አነበብንባቸው ማለት ነው እንደዚህ ያደርጋችሁ መለማመድ አማርኛ ቀላል ነው እስከ መጨረሻ ብትከታተሉ ማንበብ ትችላላችሁ ማለት ነው ቀጥሎ ደግሞ ግ ለ ሰ ቦች ግለሰቦች ይላል ግለሰቦች ግለሰቦች የሚለው ደግሞ የገ ፊደል የለ ፊደል የሰ ፊደል የበ የቸ እኔ የምጠራላችሁ የመጀመሪያውን ድምፅ ነው። ከመጀመሪያው ድምፅ ግን የገ ስድስተኛ ነው የሚሆነው። የለ መጀመሪያ፣ የሰ መጀመሪያ ድምፅ ነው። የበ ደግሞ ቦ ነው መጨረሻ ነው የሚሆነው። እግሩ በዚህ በኩል ረጅም። የቸ ች ነው ስድስተኛ የሚሆነው ማለት ነው። ድምፃቸውን የመጀመሪያው ስጠራላችሁ፣ የመጀመሪያውን ካወቃችሁት ቤተሰቡን ደግሞ ቅጥላቱን ፊደል ላይ የሰራውትን በማየት መከታተል ትችላላችሁ፣ ማወቅ ትችላላችሁ ማለት ነው። ግለሰቦች የሚል ቃል አነበብን እዚህ ጋር። ቀጥሎ ደግሞ ንግግር ንግግር ይላል። ንግግር ንግግር የሚለው ደግሞ የነ ፊደል ን ነው። የገ ግ ስድስተኛ ነው፣ መልሶ ግ ነው። ከዚያ ር ነው። ሁለት ዚ ግን ግ ተጠቀምሁ መጨረሻ ር ሁሉም ፊደሎች እዚህ ጋር የማን የማን ናቸው? የነ የገ ሁለቶች እና የራ ፊደል ማለት ነው። አራት ፊደል በአንድ ላይ ንግግር የሚል ትርጉም ያለው ቃል ይሰጣል። ሳድስ ናቸው፣ ስድስተኛ የሚገኙ ድምፆች ናቸው ሁሉም ማለት ነው። ቀጥሎ ደግሞ ቅንጅት ቅንጅት ይላን። ቅንጅት የሚለው የቀ ፊደል የነ ፊደል የጀ እና የተ ፊደል ናቸው፣ አራት ፊደሎች ድምፃቸው ግን የቀ ስድስት የነም ስድስት የጀ የተ ሁሉም ስድስተኛ ይሆናሉ። ማ ነው ሳድስ ናቸው። ማ ነው ቅንጅት መጨረሻው። ክትትል ክትትል ክትትል ይላል ማለት ነው። ክትትል የከ ክ ነው የተ ት ት ሁለት ዜ ከዚ አለ ክትትል የሚል ቃል ይሰጣል ማለት ነው። ክትትል እንደዚህ ያደርጋችሁ መለማመድ ትችላላች። ማ ነው አሁን ያነበብነው በአራትም በስድስትም በአምስትም የተመሰረተ ቃላት ነው ማለት ነው። እናም አንብበን አብረን መታሰቢያ፣ ዓለም አቀፍ፣ ግለሰቦች፣ ንግግር፣ ቅንጅት፣ ክትትል የሚል ቃል አነበብን በመጀመሪያው። ቀጥሎ ደግሞ የምናነበው በሁለት በሁለት ብቻ የተመሰረተ ቃል ነው። በሁለት በሁለት የተመሰረቱ ምን አይነት ድምፅ ያወጣሉ፣ ምን አይነት ቃል አላቸው የሚለውን እናያለን ማለት ነው። በመጀመሪያ ዜጋ ይላል ዜጋ ይላል። መጀመሪያ ላይ ሁለት ፊደል ነው የዘ እና የገ ፊደል ዜጋ ይላል። አምስተኛ የዘ ፊደል፣ የገ ደግሞ አራተኛ ነው። ዜጋ የሚል ቃል ይሰጣን ማለት ነው። ቀጥሎ ዜ ና ይላል። ዜና ይላል። ዜና የዘ አምስተኛ ዜ ነው። የነ ና አራተኛ ነው። ይህ ደግሞ ዜና ይላል። ሁለት ፊደልም ትርጉም ያለው ቃል ይሰጣን ማለት ነው። ዜና። እሺ፣ ቀጥሎ ጥሩ። ጥ ፊደል ሩ ፊደል ጥሩ ይላል። ጥሩ የጠጥ ነው የረ ሩ ነው ማለት ነው። ጥሩ ይላል ማለት ነው። ጥሩ ኦኬ። ከዛ ነፃ ነጻ ነ ፊደል ጻ ነ ች የጸ ጻ አራተኛ ናት። እቺ ጸ ፊደል ናት ጻ የምትለዋ ማለት ነው። ነፃ የሚል ቃል ይሰጣል ማለት ነው። ነ ጻ ኦኬ። ከዛ ገ ባ ገባ ገባ የገፊደል የበባ ነው አራተኛው ማለት ነው። ገባ የሚል ቃል ይሰጣ ማለት ነው። በመጨረሻ ሰው ሰው ይላል ሰው ሰና የወ ፊደል ው ሰው የሚል ቃል ይሰጣ ማለት ነው። አሁን በስንት በስንት ፊደል ላይ መሰረት ነው? በሁለት በሁለት ቃላቶች ብቻ፣ ሁለት ቃላቶችን እየተጠቀምነን ነው ትርጉም ያለው ቃል ያነበብን ማለት ነው። በመጀመሪያ ዜጋ፣ ከዛ ዜና፣ ከዛ ጥሩ፣ ከዛ ነፃ፣ ከዛ ገባ መጨረሻው ሰው የሚል ቃል አነበብን ማለት ነው። እንደዚህ አርጋችሁ መለማመድ። አሁን ደግሞ ከአምስት በላይ ወይም ደግሞ ከስድስት በላይ የሆኑ ቃላቶችን በስድስትም ከዚያም በላይ የሆኑ ቃላቶችን እናነባለን ማለት ነው። እንደነዚያን ነገሮች ትንሽ ከበድ ስለሚሉ አብራችሁ በደንብ ተከታተሉኝና ደብተር ይዛችሁ በመጽሐፍ አንብቡ ተለማመዱ ማለት ነው። በቀይ የጻፉትን ደግሞ ከመጀመሪያው ጀምረን እናነባለን። እሺ የመጀመሪያው ና ፍ ቀ ኸ ኛ ል ናፍ ቀ ኸ ኛ ል ስንት ፊደል ነው? ስድስት ፊደል የነ ፊደል የፈ የቀ የኸ ፊደል የኘ የለ ፊደል የመጀመሪያ ድምፁን የጠራሁት ስንተኛ ስንተኛ እንደሆኑ ደግሞ እናያቸዋለን። የነ ና ነው አራተኛ ና። የፈስ ፍ ነው ስድስተኛ። የቀ መጀመሪያ ነው። የኸ ፊደል መጀመሪያ ነው። የ ኛ አራተኛ ነው። የለ ል ስድስተኛ ነው ማለት ነው። በአንድ ላይ ናፍቀኸኛ ል የሚል ቃል አነበብን ማለት ነው። ናፍቀኸኛ የሚል። እንደዚህ ያርጋችሁ መለማመድ ቃላቶችን ነግሪያችኋለሁ፣ ድምፃቸውን ስንተኛ እንደሆኑ ነግሪያችኋለሁ። ይህን በማየት ማንበብ ትችላላችሁ ማለት ነው። ቀጥሎ ደግሞ ና አሁንም ፍ ቃ ቺ ሁ ኛ ል ናፍቃችሁኛል፣ ናፍቃችሁኛል፣ ናፍቃችሁኛል ይላል ማለት ነው። ይደግሙ። ይሄ ደግሞ ስንት ፊደል ነው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ፊደል ማለት ነው። ሰባት ፊደል ነው። የማን የማን እንደሆኑ እናያቸው። የነ ፊደል፣ የፈ፣ የቀ፣ የቸ፣ የሀ፣ የኘ እና የለ የመጀመሪያ ድምፁ ማለት ነው። ስንተኛ ስንተኛ እንደሆኑ ደግሞ ስናያቸው የነ ና ነው አራተኛ የፈ ስድስተኛ ነው። የቀ አራተኛ ድምፅ ትሆናለች ቃ። የቸች ስድስተኛ ናች። የሀ ደግሞ ሁ ሁለተኛ ቀጥላ ስላለው፣ የኛ አራተኛ፣ የለ ል ስድስተኛ። በአንድ ላይ ናፍቃችሁኛ ናፍቃችሁኛል የሚል ቃል አነበብን ማለት ነው። ኦኬ ከዛ በመቀጠል ት ና ፍ ቀ ኝ ትናፍቀኝ አ ለ ህ ተናፍቀኝ አለህ ተናፍቀኝ አለህ። ይሄ ደግሞ ስንት ፊደል ነው? አንድ ተ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት ፊደል። ስምንት ፊደል። ስምንት ፊደሎች የማን የማን እንደሆኑ እናያቸው። የተ ፊደል የነ ፊደል የፈ፣ የቀ፣ የኘ፣ የአ፣ የለና የሃ ፊደል ናቸው። ድምፃቸው ደግሞ የተ ስድስተኛ የነ አራተኛ የፈ ስድስተኛ የቀ መጀመሪያዋ የኘ ፊደል ኚ ስድስተኛ የአ የለ መጀመሪያ ሁለቱ የሃ ደግሞ ህ ስድስተኛ፣ በአንድ ላይ ትናፍቀኝ አለህ የሚል ቃል አነበበን። ትናፍቀኝ አለህ ቀጥሎ እ ወ ደ ዋ ለ ሁ እወደዋለሁ ይላኔ ደግሞ እወደዋለሁ እወደዋለሁ፣ የሚለው ደግሞ ስት ፊደል ነው። ስድስት ፊደል አንድ ሁለት ሶስት አራት አምስት ስድስት ፊደል ነው። የማን የማን ፊደሎች ናቸው? የአ ስድስተኛዋ የወ መጀመሪያዋ የደ መጀመሪያዋ መልሶ የወ ፊደል አራተኛዋ የለ መጀመሪያ የሃ ደግሞ ሁ ሁለተኛው ይሆናል ማለት ነው። በአንድ ላይ እወደዋለሁ የሚል ቃል አነበብን። እወደዋለሁ የሚል ቃል አነበብን። ቀጥሎ ደግሞ እ ወ ዳ ት አ ለ ሁ እወዳት አለሁ እወዳት አለሁ። ይሄኛው ወደው አለሁ ነበር። ይሄኛው ደግሞ እወዳት አለሁ ለሴስ ሲሆን ማለት ነው። እወዳት አለሁ ይሆናል ማለት ነው። የስንት ፊደል ነው? የ1 2 3 4 5 6 7 ፊደል ነው። የአ የወ የደ የተ የአ ፊደል የለ እና የሃ ፊደል ነው። የአ እ ስድስተኛ ድምጽ ይሆናል። እ ብላሽ ነው። ምተነቡት አ ነው የመጀመሪያው ድምጽ። ይሄ ግን እ ነው ስድስተኛ ስለሆነ ወ መጀመሪያ ነው። የደዳ አራተኛ፣ የተት፣ የአ ፊደል ደግሞ መጀመሪያው የለ፣ መጀመሪያው የሃ ሁ። ወዳት አለሁ የሚል ቃል አነበብን ማለት ነው። በመጨረሻ አ መ ሰ ግ ና ለ ሁ አመሰግናለሁ ይላል። አመሰግናለሁ አፊደል መፊደል ሰፊደል ገፊደል ለፊደል ሃና ለና ሃ ስንት ፊደል ነው? ሰባት ፊደል የመጀመሪያዋ ናት። አፊደል መ መጀመሪያዋ ናት ሰ መጀመሪያዋ ግናት የነ ደግሞ አራተኛ ነች የለ መጀመሪያ ይሃ ሁ ነው። በአንድ ላይ አመሰግናለሁ እያላችሁ መለማመድ። አሁን እያነበፉት፣ አሁን ረጅም ይባል ቃል ነው። ከስድስት ወይም ደግሞ ከአምስት በላይ የሆነ ቃላቶች ይከብዳሉ፣ ለጀማሪ ማለት ነው። እንደዚህ ያደርጋችሁ መለማመድ። እስኪ አሁን ደግሞ እናንብበው። ናፍቀኸኛል፣ ናፍቃችሁኛል፣ ትናፍቀኛለህ፣ እወደዋለሁ፣ እወዳት አለሁ አመሰግናለሁ ይላል ማለት ነው። አንዳንድ የስጥ ቁጥሮት እንደዚህ ያደርጋችሁ ፈጠን ብላችሁ መለማመድ፣ እኔ ጋር ደግማችሁ በመጥራት መለማመድ ትችላላችሁ ማለት ነው። ይህን ይመስላል። ማን ነው በቀይ የተጻፈው? ቀጥሎ ደግሞ በመጀመሪያ በመጀመሪያ ድምፁ የተጻፈውን እናየዋለን። በመጀመሪያ በመጀመሪያ ድምፅ የተመሰረተ ቃላት በሶስት በሶስት ፊደል፣ እሱን ደግሞ እናያለን። እሺ መጀመሪያው መ ከራ ይላል። መ ከራ መከረ ይላል። መከረ መ ከረ የመፊደል የከና የረ ፊደል ናቸው። የመጀመሪያ ድምፅ ስለሆነ ይሄ ቀላል ነው። መከረ ቀጥሎ ደግሞ ወሰነ ወፊደል ሰፊደልና ነፊደል ወሰነ የሚል ቃል ይሰጣል። ይሰጣም ማለት ነው። ቀጥሎ ደግሞ መለሰ መና ለና ሰፊደል መለሰ ይህም ቀላል ነው። ቀጥሎ ደግሞ ለቀመ ለቀመ ለፊደል ቀፊደል ቀፊደልና መፊደል ለቀመ። ቀጥሎ ደግሞ አ ሰ በ አ ሰ በ አ ፊደል ሰ ፊደልና በ ፊደል አሰበ። በመጨረሻ ጠቀመ፣ ጠ ፊደል ቀ ፊደል መ ፊደል ጠቀመ። በመጀመሪያ በመጀመሪያ የተመሰረተ በጣም ቀላል ነው። በሶስት በተለይ በሶስት የተመሰረተ ቃላቶች ይነበባሉ ማለት ነው። እንደዚህ ያርጋችሁ መለማመድ። መከረ፣ ወሰነ፣ መለሰ፣ ለቀመ፣ አሰበ ጠቀመ የሚል ቃላቶች አነበብን ማለት ነው። በመጨረሻ እንደዚህ ያርጋችሁ በመለማመድ መጀመሪያ ረጅም ረጅም አነበብ ከዚያ በሁለት አነበብኩላችሁ ከዛ ደግሞ በሰባት በስድስት የተመሰረተ በቀይ የተጻፈውን አነበብኩላችሁ። በመጨረሻ በመጀመሪያ ድምፅ የተመሰረተ አነበብኩላችሁ ማለት ነው። መጨረሻውን ሳታዩ አታቋርጡ። እስከ መጨረሻ ድረስ በመከታተል ፊደሎቹን አቀማምጣቸውንና እንዴት ማንበብ እንዳለባችሁ ትረዳላችሁ ማለት ነው። ከተመቻችሁ ላይክሸር አዲስ የሆናችሁ ደግሞ ሰብስክራይብ ያደርጋችሁ የቻናሉ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከሚመጣ ሰላም ሁኑ። ቻው